አሰላም አሌይኩም ረህማቱላ በረካቱ ዱናያ ተከበራችሁ፣ የቻናሌ ቤተሰቦች እንዴት ናቸው? ሰላም ናችሁ ወይን? ያለው ደህና ነኝ አልሐምዱሊላህ። ኢናሊላሂ ወኢነ ኢለሂ ራጅኡን አጅ ሙፍት ከዚህ አለም ተለይተዋል ማለት ነው። በጣም ያሳዝናል። ዱኒያ በቃ እንዲናት ማለት ነው። ገንዘብ ስልጣን፣ ሁሉ ነገር ባዶ ነው። በህይወት ላይ ስንኖር በጣም አንዳንድ ጊዜ ግርም የሚለው ነገር ማለት ነው፣ የምንጨነቀው ነገር አለ አይደለም። ምን እንበላለን፣ ምን እንጠጣለን እያን የምንጨነቀው፣ እንዲሁም በተለያዩ ሀገራቶች ላይ እየተሰቃየን የምንገኘው ብዙዎች ነው ማለት ነው። ፈጣሪ የያዘልን ይዞልናል። መሞታችን ላይ ቀርዘን ብለን ፋት ያ ገንዘቡ እንኳን የልጅ ልጅ ምናምን እንትናርግን አንዳንድ ሰዎች አለን የምንመጻደቀው ማለት ሞት እንደሌለብን ነገር በመልካችን እንዲሁም በውበታችን እንዲሁም በአቋማችን የምንመጻደቅ ሰዎች፣ እስኪ ቆም ብላችሁ አስቡ እራሳችሁም ማለት ነው። ምክንያቱም ይሄ ውበት ይሄ መልክ ይሄ ሁሉ ነገር ማለት ነው መኪና ቤት ምናምን ምንም ጥቅም የለውም፣ ይዘናቸው አንሄድም። ብዙዎቻችን አሁን ከአጠገባችን እየተወለዱ እያየን ነው ማለት ነው። እናት አባት፣ የተወሰነ ብዙ ነገሮች እና የኛም ቀን እስከሚደርስ ደራስ ነው እንጂ ማለት ነው። ከተቻለ መለያየታችን አይቀርም። በተሻለን አቅም ለሰው ልጅ ጥሩ እንሆን፣ ጥሩ እንስራ፣ እንዲሁም ከፈጣራችን ጋር እንገናኝ እላለሁ። እሑድ ቤተሰቦቼ አላህ ነብሰውን ለጀነት ያርግልን። ሀጅ ሙፍቲ፣ ለቤተሰቦች መጽናናትን እንመኛለን። የዱንያ ኑሮ እንግዲህ እስከሚያበቃ ድረስ ነው፣ ቀናችን እስከምትደርስ ድረስ ነው። ሁላችንም የዛው ነው። ይቺ ዓለም የውሻሸ ኑሮ ናት። እኛ ግን የልክ ስንት አመት ዘላለም አለማችንን እዚህ የምንኖር መስሎን ነው የምንኖረው ማለት ነው። ሞት እንዳለብን ጭራሽ የማናቅ ሰዎች አሉን። ስለዚህ ይሄ ሞት እኮ ሞት የለብንም ብለን የምናቀው ሰዎች ማሳያ ነው ማለት ነው። አንድ ሰው ሲሆች ማሰብ አለብን ወይ ወደ አሁኑ ሲወድ ብቻ ውይ ውይ ብሎ እንትን ማለት ብቻ ሳይሆን እንትን እያሉም ማለት ነው። በአማኑ ቀንም እንደዛ አይነት እኮ ነገር አለብኝ ብላችሁ ከዛ ጋይታችሁ ሬዲዮን ከራሴ ጨምሮ ማለት ነው። እኔ እንደዚህ ነው ብዬ ማለት አልችልም ማለት ነው። እና በጣም ከባድ ነው። እሳቸው ግን ትልቅ ሰው ናቸው። ብዙ እንትን ብለዋል አሉ። አለ ነገሩ እዚህ ቀድር እዚህ አቅም ላይ ያልደረሱ ብዙዎቹ ተቀጥፈዋል ማለት ነው ያ ሁሉም ነገር እንግዲህ የአላህ ስራ ነው። ፈጣሪ ይፈጥረናል ከዛም በኋላ ወደ ራሱ ይወስደናል ማለት ነው፣ ወደ እውነተኛ ቤታችን። እና ውድ ቤተሰቦች ምን ለማለት መሰላችሁ፣ ለቤተሰቡ መጽናናትን እንመኛለን። አላህ ጀነትን ይወፍቃቸው። እኛንም አላህ እስከሚወስደን ድረስ ጥሩ ነገር የሚያሰራል ምላሳችንም ሆነ እራሳችንም ወጃችንም ሆነ ሁሉ ነገራችንን ወደ ጥሩ ነገር እንዲመራን እላለሁኝ፣ አላህዬ ማለት ነው ፈጣሪያችንን። እና በጣም ከባድ ነው ሞት። አናንግስ አስቦ እንዴት ተፈጥሮ እንዴት ይገለናል ብዬ አስባለ። ስብንላ ያአላ ስራ እኮ በጣም ነው የሚገርመው። ሁሉ ነገር ስታስቡ ማለት ነው በቃ ከሰው ጋር ለራሱ ለመኖር እንትን አይባልም፣ ምክንያቱም ከሰው ጋር በተገናኛችሁ ቅድም መጥፎ ነገር ና ክፉ ነገር ስለምታስቡ ስለምትናገሩ ከሰው ጋር መገናኘት እራሱ አያስፈልግም ማለት ነው። በጣም ከባድ ነው በዱኒያ ማለት ነው እና ትንሽ እንትን ብያለው ማለት ነው። ያው የምታውቁት ሰው ባታውቁት እንኳን ሰው ሲሞት በጣም ከባድ ነው። አይደለም ልጅ ልጆች እና አይደለም ቤተሰብ ማለት ነው። ዋና ደግሞ የቤተሰብ በራሱ በጣም እንትን እና አላህ ጽናት ይስጣችሁ አላህ እንትን ይባላቸው ማለት ነው። እና ውድ ቤተሰቦች በጣም ያሳዝናል። በጣም ያሳዝናሉ ማለት ነው። በርግጥ ጥርሚያቸው ከፍተዋል። ትልቅ ሰው ናቸው፣ ግን ቤተሰብ ሰው ለምን ይሞት? ለምሳሌ ያመጣው ነገር ነው። ነገር ግን ያሳዝናል ማለት ነው። በጣም ያሳዝናል። ለቤተሰቦቹ ወይም ለልጆቻቸው መጽናናትን እንመኛለን። ለእኛም ትልቅ አባቶቻችን ናቸው፣ መካሪያችን ናቸው። አላለ ትልቅ ሰው በጣም ከባድ ነው። መካሪ ሁሉ ነገር ብሉትን ሲል በጣም ያሳዝናል። ግን ይህንንም ያላዩ አሉና ማለት ነው ፈጣሪ ዜግነትን የወፈቁ አባታችን ጦር አባታችን ናቸው መካረችን አለ አይደለም በጣም ይገርም ያሳዝናል። ብቻ በጣም ከባድ መሆኑ ሁላችን የሚዛውን፣ ያው ቀናችን እስከሚደርስ ድረስ እንጠብቃለን እንጂ ማለት ነው። እና ፈጣሪ መጽናቱን ይስጣችሁ እንላለን፣ ለቤተሰባችሁ ለመላው ኢትዮጵያ ጓደኛው እንደውም መቃሪው ብዙ ነገር ናቸው ማለት ነው፣ እና በጣም ከባድ ነው ቤተሰቦች።